ወይዘሮ ጥፎር ምንድን ነው ኃይሉ ይኖራል ማን ፈለገው እኔ ፈለግኩት ምን ነው በደህና እንግዶች ይዤ መጥቼ ነበረ አልጋውን የሚያዩና ሌላ ማሰራት የሚፈልጉ ባለሀብቶች ናቸው ኃይሉ የለም አልጋውን አልተወልኝም አልጋው ብሌን ጋር ነው ያለው ብሌን የለችም አለች ታዲያ ትጠሪልኝ ልትልከኝ የሚያምርሃል? አረኔ ለስራ ጉዳይ ነው የመጣሁት። የኔ ቤት ለጸብም ጊዜ የለኝም። ነገረኛ ብለህ ሰደብከኝ። ሰደብከኝ ማለት እኮ ነው ምን ቦታ ልዞርበል። በል ከበራፌ ላይ እንዴት ያለ ነገር ነው? ዞርበል እኮ ነው እምልህ ወደዚህ ቤት እንዳትጠጋ በሽማግሌ ታግደሃል። በህግ አምላክ ሂድልህ። አረ ተይ ስለፈጠረች እንዴ የኔና አንቺ ጠብ ይቆየን ልጆቹ ይስሩበት። ከፍተኛ ገበያ ይዤን የመጣሁት ሰዎቹ አልጋውን ይዩና ይሄዱበት። ዳሩ አንተ ምን አጠፋህ? አስጠቂዎች እኮ የኔዎቹ ልጆች ናቸው። ብሌን፣ አንቺ ብሌን፣ አቤ ቢል ያርግሽና፣ በይ ቶሎ ነይ። ያንን አልጋ በአልጋ ፕሮጀክት አምጭሽ። ምን ነው አናገርሽ? ምን ያስቀሃል? ጦጣዝ አልጋውን አይተሽዋል። ምን ያገባሃል? ወንጆሮ አለኝ ኃይሉ ነው ያላየሁትም። ይሄ ምን አክርሱ ነው ባካችሁ። ማን ይፈልግ ማን ይፈልግሻል? አንቺን አልጋውን ላኪ ነው የተባልሽው። የሚያይ ነው የሚገዛ ሰው መጥቷል እያሉ ነው። ምን እንታፈጭብኛለሽ እንዴ? ስጦታ የተሰጠው እንደሆነ ላንቺ ነው። ማን ይነካብሻል? እኔው ማለት እንደዚህ ያስፈጥጣል። ስጦታ ምንም አልፈልግም። እቺ ደግሞ ዛሬ ምን ሆናለች? ባካችሁ በቀኛው ላይ ምለሽ አልተነሳሽም? ከእንቅልፍሽ ብሌን ይብልን። ምን ነው ገረጣ? ሰርግ መሆኑ ቀረ? ከፊቷ የሚጠብቃት እኮ አልሰማሁም። ለማለት ነው የሰርግ ካርዱን ቶሎ ላኩልኛ፣ ወይ ተናግሮ ማናገር። አንቺ ይልቅ ተስማምቶሻል፣ ብቸኝነት እንዲ ነው እንደሚያወፍረው። አረ ተይ፣ ለክፉም ለደጉም አብረው ሲሆኑ ነው የሚበጅ። ደግሞ ለእኛ ሽማግሌ ይምጣ እስቲ። ዛሬም ቁጣሽ አልበረደልሽም። በዓል እምትይዘውን ይዘህልኝ ሂድ። አረ ደሞ ወስዶ የለኝም እዚሁ ከና ኃይሉና ባህሩ ጋር መስራቴ እኮ ነው። መጣ መጣ ማለት አይቀርም እንግዲህ። ደህና ዋል የእኔ ወንድም። እንግዲህ ያው ሁለተኛ ይሄንን አልጋ አይኔ እንዳያዩ። ሰላም ውለሻል በል። ደህና አይደለሽም ነው ምን ነው? ቁጣ ቁጣ ያለች፣ በቁጣዬ ትደርሳለሁ ብሎ ነው አባቴ። በሕይወት ቢኖር ኖሮም መቼ ማን መቀለጃ ሆኖ ነበር? ምን ማለቷ ነው? ግባና ጠይቃት ማለት የፈለገችውን። እኔ ምን ይረባኛል ብለሽ ነው? እኔ ድሮም እዚህ ቤት የምመጣው እሷን እያልኩ አይደለም። ማንን እያልክ ይሆን ይህን? እንግዲህ ከሰሞኑ እመጣና እንጨዋወታለን። እንደ ምን ቀረኝ እለ ትመጣለህ። የቀረኝንማ ታውቂዋለሽ ማንስ ይቅርታ፣ እኔ ወንድ፣ ግድ የለም ገብርዬ በይኝ፣ እንደ ልማድሽ ሁል ምጫሽን አስቆኛል። እንትን ሰማለህ አቶ ገብሬ፣ እኔ ሁል ጊዜ ፈጣሪንም እለምነው ትዕግስት ስጠኝ። አንተ ሆን ብለህ ክፉ ልታናግረኝ ነው። አመጣጥ ቻጣሁትና እደውላለሁ። ሞት ይደውልብህ።

ከፍተኛ ዘፈን ወደዛ ብትይ፣ የምን ሟርት ነው ደግሞ። ስለተፈጠረው ጉዳይ እንዲህ ብለሽ ለማማ እንዳታነፍሽ በድንጋጤ ልባ ልቧ ቀጥ ነው። መስማቱ አይቀር እንደውም ብዙ ወጪ ከማውጣታ በፊት ቢነገራት ነው ይሻላል። ላንዴና ለመጨረሻ ጊዜ አናግረዋል ባይሆን ከዛ በኋላ የሆነ ዘዴ ፈጥረን ድግሱን እንድታቆም እናደርጋለን። አይሆን ትጣላላችሁ የሰራው ስራ የሚያስገድለው ነበር። እኔ ግን እንደሱ ባለጌ አይደለሁ። በስነ ስርዓት ላናግረው ሞክራለሁ። ወይ ልጅ ቆይ፣ በትክክል ግን ምንድን ነው ያለሽ? አልፈልግሽም ነው ወይስ በሰርግ አላገባሽም ነው ያለሽ? አገባሽ አለው ግን በሰርግ አይደለም ምናምን። እኔ ምን እንደሚፈልግም ሊገባኝ አልቻለም። የፈለገ ነገር ቢሆንስ ነገሮች እዚህ ደረጃ ላይ ከደረሱ በኋላ ወደ ኋላ ማለት አለ እኔ እኮ የምናደደው በራሴ ነው። እሱን ሰው ብዬ የነገረኝን አምኜ ሀገር ማሸበር። በእኔ ሰርግ ያልተነጋገረ ማን አለ? አሁን ይህ ሲሰማ ምን ይባላል? ነገሩ ሰርጉ እንኳን መቅረቱ ካልቀረ ከወዲሁ መናገሩም፣ እግዚአብሔር ይስጠው። እንዴ፣ የሰርጉ ዕለት ቢቀር ምን ይባላል? ማጽናናቱ ነው። እውነቴን እኮ ነው። ለማንኛውም ምን አልናግረው አንቺ ደግሞ እሱ አንድ ነገር በተናገረ ቁጥር ይሄ በር ዘግተሽ የምትነፈርቂውን ነገር ተይ። ዲማን የሚያዝንልሽ መሰለሽ? ወይም በእናትህ እውነቴን ነው። ቀለል አድርጊ። ደሞ አልጋው መልሻል? የቱን አልጋው? ለሰርግስ ጦታ አይሰጣችሁ እንዴ? የት ነው የምትመልሺው? ቅድም ጋሽ ገብሬ መጣው ሰው ሊያዩ ይፈልጋል ሲሉ ሰጧቸው። አይተውማ የጋራ አስቀምጠውታል መሰለኝ። ጋሽ ገብሬ መጡ። እማማ ምን አለች? ምን አውቃለሁ። በጣም የሚያሳዝነኝ ግን ምን እንደሆነ ታውቃለህ? የእናቴ እድል ነው ለኔ የደረሰኝ። የሁለታችንም ሰርግ መሰረዞ፣ አይገርም? ሰርግ እጣ ክፍላችሁ አይደለም ማለት ነው። የአርባ ቀን እድላችሁ ነው። ወንድ አይወጣልንም። ግርማንጂ፣ እነ ብሌን የሉም እንዴ? አላዩዋቸው? እኔ ራሴ አሁን ገና ከውጭ መግባቴ ነው። ቶሎ አሳየኝና፣ ሊድ ሰው ቀጥር ያለ እቤት ግባ ታዲያ። ለብሌን የሰጠዋት እንዴት አላሳየች? አልተገናኛችሁም እንዴ? ዛሬ አግኝቻታለሁ፣ ግን ሌላ ሌላ ነገር ስናወራ ስለአልጋው አላነሳችልኝም። ነው መጣሁሽ። አሀ፣ መታሃል እንዴ? አሁን ገባሁ። አልጋውን ለጠይቡ ላሳየው ነበር ብሌናለች። አለች ለምን መጣ ኃይሉ የነገረ መሰለኝ። አልጋውን ለማየት ነው። ማነኝ ብለህ ነው የምታስበው? ግና እንትን ኃይሉ ራሱ ነው ካላየ ብሎ ጎጥቶ ያስገባኝ። ረ ብለንን ስላደረግከው ነው የማወራው። ባይሉ እንዳትጀምረኝ እንዳትጀምረኝ በፈጠረ በተለይ ዛሬ ለመጣላት ምንም ፍላጎት የለም። ለምንድን ነው ግን ሰርጉን የሰረስከው? በሰርግ ለማግባት አቅም ስለሌለኝ። ወሬ አታብዛ የሰርግ ወጫችሁ በሙሉ ውጪ ባሉ እህትና ወንድሞች እንደተሸፈነ አውቃለሁ የእኔ ገንዘብ አይደለም እሱ ስለዚህ ላጠፋው አልችልም ግንቆይ ተወዳታለ ለመሆኑ አንተ ከምትገምተው በላይ ሁልጊዜ ደስተኛ እንድትሆንም እፈልጋለሁ ታዲያ ለምን ታሰቃያታለህ ፍቅር ከጀመራችሁ ጀምሮ አንድም ቀን ተደስታ አይቻት አላውቅም ግራ እንደገባት ሁሌ በር ዘግታ እንዳለቀሰች ነው አለምን በሚያስገርም ሰርግ ባገባት ደስተኛ የምትሆን ይመስላል ለምን ከሰርጋችን ማግስት ጀምሮ ግን ደስታዋ እንደ ጉም በኖ ይጠፋል። ያገባችው ሰው የእኔ የሚለው ስራ የፍላጎቷን የሚያደርግላት ገቢ እንደሌለው ስትረዳ ከልቧ ታዝናለች፣ እኔንም ትጠላኛለች። እሱን ጊዜ ነው የፈራሁት እንጂ ሰርግማ በጣም ቀላል ነው ለኔ። ይህንን ዛሬ ነው የምታውቀው? የተጨበጨበልህ ቦዘኔ መሆንህን እሷም ታውቃለች፣ ሁሉም ያውቃል። ባህሩ እያወቀች አድን እንዲወደደች ልታገባህ ሲወሰደችው ፈለከው፣ ምን ነገር ትችላለህ። እኔ ግን ህሊና ያዘዘኝ ነው የማደርገው። በነገራችን ላይ አንተን እዚህ ውስጥ ምንም እንደማያገባ ደጋግሜ ነግሬ ነበረ። እኔም እንደሚያገባኝ ደጋግሜ ነግሬ ነበረ። በእናትህ ወይስ ሰው ትተህ አታውቅም። አንተን ግን ልተወው አልችልም። ከኔ ምንድን ነው የምትፈልገው? በተገናኘን ቁጥር እየተደባደበን መለያየት አለብን። ምን አሳሰበ? ከሁለት አንዳችን ስንሞት እንላቀቃለን። እያስፈራራኸኝ ነው? አንተ የምትፈራና እንዴ? አቦ ተወኛ። ኝ እስቲ ጠቢቡ ባህሩ ምንድን ነው? ደህና አይደላችሁ? ምንድን ነው? ምን ደህና ናችሁ? ይሄ እያለ ምን እንደተፈጠረ ግልጽ አልሆነልኝም። እቤት ስገባ ብሌን ሰርጉ እንደተሰረዘና የአልጋ ስጦታችንን እንደማትቀበለው ነግራ መለሰችኝ። ምነው፣ ምን ሆናችኋል? ሄጃለሁ። አልጋውን ሌላ ጊዜ አይዋለሁ። ቻው ቻው። እንዴ ቆይ፣ ቆይ እንጂ ምን ነካ ይሄ? ይዤ የመጣሁት በደንብ እየዘረጋኸው፣ እንደዚህ በትንሹ ተጣጥፎ የተሰራው አልጋ ሲዘረጋ ሰው ያስተኛል ነው የምትለኝ? ይኸውልህ ተመልከተው። ይሄ ነው ያኔ የነገርኳችሁ ያልጋ ሐሳቡ። ግሩም ሲሰራና ለአገልግሎት ሲዘጋጅ ይሄንን ይመስላል። ይሄን ማመን አልችልም። ባህሩ ነው የሰራው። እንግዲህ በጣም ይገርማል። ለምን ይገርማል? ሁሉም ሰው እንዳንተ ቁጭ ብሎ የሚውል ይመስላል። ባህሩ ምን ነው እንዴ? ምን ሆነ? እሺ በኋላ ላናገር አይደል። ስላልጋው በጣም ተደስቻለሁ። እንኳን ደስ አለ። ተመኘኸውን፣ ያለምከውን እውን አድርገህ በማየቴ እኔም ተደስቻለሁ። ግን ሰርጋችሁ ለምን እንደቀረ አትነግረኝ? ባህሩ ይንገረኝ። ጠቢቡ ጠቢቡ፣ ቆቆየኛ እንዴ? ቶ እባክህ ምን ሆኖ ነው? ምን ለምን ሄደህ ብለህ ነው የምጠይቀኝ? አረ፣ ስለ ሰርጉ መሰረዝ የሚወራ እውነት ነው? ምን ተፈጠረ? ምንም የሰርጉ ቀን እየቀረበ ሲመጣ ጠቢቡ የመደገሻ ብር እንደሌለው እየገባው መጣ። ከዛ ቶ በቃ አዎ፣ በቃ ይሁን። የለየለት ጅል አግኝተህ ይህንን ታሪክ ብትነግረው እንኳን ሊያምንህ አይቺ የሆነ እኔም ማላውቀውና ልትነግሩኝ ያልፈለጋችሁት አንድ ሚስጥር መኖር አለበት። በነገራችን ላይ ማማ የሰርጉን መሰረዝ ገና አልሰማችሁ፣ እና ሳት ብሎ ሚስጥር አውጥተ እጅ ላይ ራሷን ስታ እንዳትዘረበ። ዋት ዘማተር ዊዝ ኤቨሪባዲ ምንም ቢሆን ታላቅህ ነኝ። የምነግርህን ባትቀበል እንኳ መስማት የጨዋ ሰው ወግ ነበር። ዝም ብለው እኮ ነው ማማጥፋ፣ እንዴት ዝም ብዬ ነው? የልጅህ እናት አደለችም? እስከ መቼ ተለያይታችሁ ትኖራላችሁ? ንዴቷ ሲበርድ ራሷ ትመጣለች አልኩት። ንዴቷ ይበርዳል እያልኩማ ባይ ባይ፣ ምንም የተለወጠ ነገር አላየም። ትልቅ ሰው ባለበት ሀገር ሰው ተጣልቶ ይቀራል? ለሕፃኗ ሳታስቡላትም። እኛ ኮ እንገናኛለን። ተውተው እንዳልጠላ ኃይሉ ምንም ቢሆን እኮ የሰለጠኑት ሰዎች ሀገር ኖረሃል። ይቅር መባባል ሰላም መፍጠርን ካልተማራችሁ ምኑን የሰለጠናችሁት? እኔ አልተጣላሁትም። ብዙ ጊዜም ይቅርታ ጠይቂያት አለሁ። እሷነች ግልጽ አድርጋ አልፈልግህም አትፈልገኝ ብላ የተለየች። እኔ የሚሄን ብዬ ነው ሽማግሌ መላኪ። እሺ እኔ ደስ ይለኛል፣ ከተሳካላቸው ይሞክሩ። ያጣላችሁ ያ አልጋ በአልጋ ፕሮጀክት አይደለም። ያጣላችሁ ያ አልጋ በአልጋ ፕሮጀክት አይደለም። ያለ ነገር ሙጭጭ እንዳላልክበት አይታ እንድታምን ብዬ አልጋውን በሽማግሌዎቹ አስዤ ልኬላታለሁ። ምን ምን እንደምትል እንሰማለን። እንግዲህ ምን አሉኝ? አሁን አልጋው ቤት የለም። እናስ? ወይኔ ወይኔ፣ ምን አለ ቀደም ብለው ቢነግሩኝ። ጋሽ ገብሬ ሌሎች ባለሀብቶችን ለማሳየት እየመጡ እንደሆነ ደውለው ነግረውኝ ነበር። መንገድ ላይ ናቸው እኮ። ምንድን ነው እምላቸው? ምነው ይህን ነገር በዛ አድርጋችሁ ስሩታ። አንድ ይዞ የምን አይን አይኑን ማየት ነው? ገንዘብ ሲኖር አይደል እንዴ? ልብ ካለ ገንዘብ ኬት ይጠፋል? ከየት ይመጣል? ራሱ ይመጣል። ምን አስጨነቀ? ያን ሰዎቹ ምን እንደምላቸው ነው የጨነቀኝ። ይምጡ ቡና ጠጥተው ይሄዳሉ። ደህና አድርጌ አጫውቼ ልክልህ ከልብህ ነው ጠቢቡ? አዎ ቆርጫለሁ። እናንተ ከአሁን በኋላ መጣላት ያለብን አይመስለኝም። አንተን ማመን ይከብዳል። ሞክር። ኃይሉን አናግረኸዋል? ከእሱ ጋር ጨርሼ ነው ከአንተ ጋር በቅድሚያ እንዳሆነ ላከኝ። ምን አለ? ውሳኔ ተጠራጥሮታል። ብዙ ሰዎችን የሚያሳዝን ይሆናል ብሎ እንዳስብበት ደጋግሞ አሳስበኝ ያለ ያዘነችው፣ እኔም የሷን እንባየቼ የተጋጨ ነው እኮ ሰርጉን እተወዋለሁ ማለት ነው አሁን። እንዴት ልደግፈ ይችላል ለምን ሰርጉ ይቅር እንዳልኩ ያስረዳሁ መሰለኝ። ቢሆንም በጣም ከባድ ውሳኔ ነው። አንተ ደግሞ እንደዚህ ታስባለህ ብዬ ገምቼም አላውቅ። እኔ ምን ቤተሰቦችስ ምን ይላሉ? ያሉት ሪ የላኩልኝ ገንዘብ ሰርጌን ደግሼ አሞራ አልቀለብበትም። እሰራበታለሁ። ሰርቼ ለእያንዳንዳቸው ገንዘባቸውን እመልሳለሁ። አበደሩኝ እንጂ አልሰጡኝም። ለምን ይከፋቸው? በጣም ከባድ ሌላ ገቢ እንደሌለኝ ያውቅ በመንገድ ላይ ያለ ልጅ እንዳለኝ ይያቁ። እጄ የገባውን ገንዘብ ዝም ብዬ አልበት ነው፣ ለስራ ልንቀሳቀስበት ነው የምለው። ይህን መረዳት ምን ያቀርታል? ሀሳብህን ደግፋለሁ። በውሳኔም ተደንቅ ያለሁ? እስከ ዛሬ አሳንሼ ስላየሁም ምልህ በጣም ይቅርታል። አብሮ በመስራቱ ጉዳይ ግን ከኃይሉ ጋር በድጋሚ ቁጭ ብለን እናውራበት። ብዙ መነጋገር ምን ያስፈልጋል? ሐሳቤ ግልጽ ነው። እጄ ላይ ብር አለ። ተጨማሪ አልጋዎች እንዲሰሩ ገንዘቤ ላዋጣም አብረን እንስራ ነው የምለው። ገንዘብ ያለው ባለሀብት እየፈለጋችሁ እንደሆነ አውቃለሁ። የኔ ለመቀበል ለምን እንዳልፈለጋችሁ አልገባኝም። እኔ በበኩሌ ተስማምቻለሁ። ሌላ ደግሞ ባህሩ፣ አልጋዎቹን ስሰራ ረዳት ሆኜ የሆነ የእጅ ሙያ እንድታስተምረኝ እፈልጋለሁ። አንተ የመስራት ፍላጎት ይኑርህ እንጂ እኔ ለበዳዝ ብቻ። ከዛ በኋላ ብሌንን እንደምትፈልገው እንደሚያስደስታት ሰርጌ አገባታለሁ። ጥሩ ላስረዳት ሞክራለሁ። ረዳኛለች አውቃታለሁ። ይልቅ የማማ እስካሁን አለመስማት አሳስበኛ በምን ዘዴ ነገራቸው ንገራ ስለሆነ ዘዴ እንፈልጋለን። ያሞነ ይሄ የዛሬውን አንጋባም። ስለዚህ በጣም ቀሩ ሳይቀር ከወዲሁ ማወቅ ያለባቸው ይመስለኛል። ባቀዳችሁት መሠረት ሽማግሌውን ላክ ባህሩ ምን ሆኑ ብዬ የጋብቻ ጥያቄውን ያቅረው የሰርጉን ቀን ትንሽ ገፋ አድርገው ተስማምተው መመለስ ይችላሉ። ገባኝ። በልእመ እመኔ ከጎነነ እንደ ጓደኛ ልታይን ትችላለህ። ወደ አልጋ በአልጋ ፕሮጀክት እንኳን ደህና መጣ። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ።